በምንም ስትሄዱ ይሄ የብርጭቆ ሁለቱ እንትን የተገኘበት አሻራው እና እሱ ብቻ ነው፣ በዛ ሰዓት ላይ አሁን የነሱ ጥፋታቸው ምንድን ነው? ካሜራውን ሙሉ በሙሉ አጠፍተውታል። እንግዲህ የቤት ሰራተኛው ይሁን ዘበኛው አላቅም ከነሱ ውስጥ ነው። እንግዲህ ካሜራዎቹን አጠፋፍተው እንደዚህ አይነት ነገር ቤት ውስጥ እንትን ሲደረግ እንትን የተባለው እና ይሄ ሁሉ እያዩ ሞር ምንም ነገር እንዳልተፈጠረ፣ እነዛኞቹ ሲፈልጉ እንትን ይሏቸዋል፣ ሲፈልጉ ደግሞ ይለቋቸዋል። እንደፈለጉ እየተንቀሳቀሱ ነው። እና አሁን አቤል እሱ ብቻ ነው እየተጎዳ ያለው በመሃል ላይ ምንም በማያውቀው እንትን። አንደኛ እኔ ነኝ እያለ ያስሩኛል እያለ ራሱን እንትን ሲያስጨንቅ፣ እናቱም በአንድ በኩል ታሳዝናችኋለች። ሉል እንግዲህ የአቅሙን ያክል እያያችሁት ነው። በጣም እየደከመ ነው። በጣም እየለፋ ነው ያለው። እንግዲህ እንደሱ ድካም ቢሆን አቤልን ነፃ ለማውጣት በጣም ብዙ ነገር እየሰራ ነው ያሉትን እና ልጆች አሁን ላይ አሁን ትናንት የቀረቡት ልጆች ሁለቱ ሴት እና አንድ ወንድ ምንም አልተመቹኝም። በቃ የሚያወሩት ምናምን ልክ በቦታው ሁነው ያዩ እየተመለከቱ ነው የሚመስሉ አሻራ ብቻ ስለተገኘበት እሱ ነው ብለው ሙሉ በሙሉ አቤል ላይ ነው እንትን እያሉ ያሉት እና ልውልም እንግዲህ እያያችሁትና አፋፋቸውን እያለ እንግዲህ እውነትን እንድትወጣ እያደረገ ነው ያለው። እንግዲህ በስልክ ሲያወራ የሰማችሁት ካላችሁ እንግዲህ እስካሁን ድረስ የታገዝኩት ለእንትና ብዬ ነው። ካሁን በኋላ ግን ሁሉንም ነገር እንትን ላለው እንደዚህ እያለ የተቀዱም አንዳንድ ድምፆችም እያሰማችሁ ነበረ። ልውል ምንባላትም በቪዲዮ መሀል ላይ ካላያችሁት እስከ መጨረሻው ካያችሁ ታዩት አላችሁ። በዛም በቪዲዮ መሀል ላይ እንግዲህ የስልክ የተለዋወጡበት እንግዲህ መረጃ ምናምን እሱንም እንልውል እንግዲህ ከእንዴት እንዳገኙትም ባላውቅም ብቻ የስልክ እንትንም እየሰሙ ነበረ። ያው እንግዲህ ላቤል ብዙ ነገር ብዙ ነገር ብዙ ነገር ሲያስብ በዚህ በማይረባ በማይሆን እንትን ልጁን ያልሆነ እንትን ውስጥ ከተውታል። ያልሆነ ጦስ ውስጥ ግን ደግሞ ለበጎ ነው። እግዚአብሔር አንዳንዴ የተሻለውን እንትን ሊሰጣችሁ ሲል እንደዚህ ፈተና እንትን እንትን ይልባችኋል፣ እና ለበጎ ነው ብሎ ማሳለፍ ነው። ምንም ማድረግ አይቻልም። የባሰም ስላለ ማለት ነው። ግን እኔ በጣም አናደውኛል። በቃ በጣም በጣም ነው ያናደድ ቪዲዮን እስከ አይቺ እስከምጨርስ ድረስ በአጠገባቸው ብሆን ልጆቹ በጣም ነው የሚያወሩት። በእርግጥ የተጎዱ ናቸው። በእነሱ አትፈርዱም። እህታቸው ሞታባቸዋለች ተጎድተዋል። ግን ደግሞ በማያውቁት ነገር ደግሞ እየፈረዱ ነው ያሉት። ባቤል ላይ ነው እንትን እያሉ ያሉት አሁን እነሎ እያንዳንዱ ከዚህና እነዚህኞቹን ትተው በደንብ ማወጣጣት ተገርፈውም ቢሆን መናገር ያለባቸው ዘበኛው እና ሰራተኛው ናቸው። እነሱ ሁለቱ ኬትም ይሁን የትም እነዚህን ሆን ብሎ ይችል ልጅ ገሎ እዛ ቦታ ያስቀመጣት ሰው ማን እንደሆነ፣ ካሜራውን ማን እንዳጠፈው መናገር ያለባቸው ሁለቱ ናቸው። ከዛ ውጭ ቤት ውስጥ ያለ ሌላ ሰው የለም። አቤል በሰዓቱ ጠጥተን ነበር ምናምን ሲል ነበር። እንግዲህ ባለፈው ቪዲዮ አይታችኋል። ሁለታችሁም የሆነ ግጭት ምናምን ከዚህ በፊት ጸብ አለባቸው ምናምን ሲባል ደግሞ ምንም ጸብ እንደሌለባቸው ዝም ብሎ በቃ ያልሆነ እንደማንም ሰው የሆነ ስትጋጭ አለ እንደዛ ነገር ነው እንጂ ምንም ይሄን ያክል የከፋ ምንትን አልነበረባቸውም። ሁለቱ ግን እኔ ግራ እየገባኝ ነው ወገ እናንተስ ምን እያሰብ ምን እያሰባችሁ ነው ምን እየተሰማችሁ ነው? እስኪ ኮመንት ጻፉልኝ። ልጆቹ የሚያወሩት ነገር በመሀል ላይ ደግሞ ልውል በጣም እየተጨናነቀ እያያችሁት ነው እንግዲህ አቤልን ያስሩታል እያለ በጣም የተቻለውን ሁሉ እያደረገ ነው። ግን ደግሞ ቢያረግም አንዳንዴ ደግሞ ትንሽ ከባድ ነው። ብቻ እስኪ በስመ አብ። እንደው አንዳንድ ጊዜ ግን አጋጥም አታጋጥም ነው ኮነት በጣም ነው እንትን የሚለው። የሰው ልጅ ግን እንዴት አይነት አስተሳሰብ እንዴት አይነት እንትን እንዳለው አላውቅም። ሰው በምን አይነት በምን እንትን እንደምት አታውቂም እና አቤል ደግሞ አሁን ያለበትን ችግር ያለበትን እንትን ስታስቡት በጣም ነው ያሳዝነኝ። እናቱንም አሰብኳት በቃ እናቱ ተትናንት ወዲያ እንደዛ ስትሆን አይታችሁ፣ ዛሬ ደግሞ እነዚህ ሰዎች እየመጡ እንደዚህ ሲሉ ቢያንስ በተቻላቸው አቅም ቪዲዮ ባያሳያቸው ለእናቱ የተሻለ ነው። በጣም በቃ ማለት እርግጠኛ ሆኖ እስከሚረጋገጥ እውነተኛው እስከሚወጣ ድረስ እናቱ በአዩ ይሻላችኋል። እናቃለን አቤል ምንም ነገር እንዳላረገግጥ ደግሞ እውነቱ እስከሚወጣ ድረስ መጣራት ስላለበት ብቻ እስኪ መልካም ነገር እንመኝ። እንግዲህ እናንተ ራሱ ስታስቡ ስታያቸው ልጆቹ ሲያወሩ ምናምን ሆን ብለው ልውል ማነው አቤልን ለማሳሰር ቆርጦ የተነሱ ነው የሚመስሉ። የፈለገው እንትን ቢሆን ማለት አንዳንድ ጊዜ እኛ ሰዎች ያው በምን አይነት እንትን በምን እንደሚመጣብን አናቅም። ግን ሞት ደግሞ የአቤልን ደግሞ በጣም እኔ እንጃ ከፉበት ማለት እችላለሁ። በጣም እኔ እንጃ። የሰው ልጅ ግን እንዴት እንደሚያስብ አላውቅም። ይህን ያክል ለሰው ልጅ እንትን ቆርጦ መነሳት እሱን ለማሳሰር እሱን እንትን ለማለት ምን አይነት ምን አይነት እንትን ቢኖርባቸው ነው? የቆየ ቂም ያለባቸው ነው የሚመስሉት። እና አቤል ምስኪን በጣም እንጃ። እንደውም ልዑል እግዚአብሔር ይስጠው እና እንግዲህ የተሻለውን ሁሉ እያደረገለት እነዚህ ሰዎች እውነትን አውቆ ትክክለኛ ማስረጃ እየሰባሰበ ያለው እንግዲህ ከካሜራ ጀርባም ያሉትም ነው፣ ፊት ለፊት የምታዩት ልዑል ነው። እንግዲህ ነገም ዛሬም እንግዲህ አብሮት አለን ልዑል። በማንኛውም ጎን ይሄ ነገር እንደቀላል ምናምን የሚታይ ነገር አይደለም። የሰው ህይወት የሰው እንትን ነው የጠፋው ግን ምን አይነት ችግር እንደሆነ አላውቅም። ብቻ እስኪ አብረን እናያለን። ልዑልም ተናግሯል እውነቷ እስከምትወጣ ድረስ መቼም ቢሆን እንደዚህ በቀላሉ የምንተወው ነገር አይደለም፣ እውነት ሁልጊዜም ተደብቃ አትቀርም ብሎ እስከ መጨረሻው ድረስ እንግዲህ እነዚህን ሰዎችን ምን ማድረግ ይቻላል? ምን ማድረግ ይቻላል? እንግዲህ ሁላችሁም እንግዲህ በጸሎታችሁ ብቻ ስቡት፣ ሌላ ምንም ማድረግ ስለማንችል ያው እውነቷ መውጣቷ አትቀርም፣ ምንም ቢዘገይም፣ ምንም እንኳን አቤል ራሱ ቢታሰርም እነ ልዑል እንደዚህ በቀላሉ ዝም ብለው አልፈውት እንትን የሚሉት አይደለም። እውነት እውነት ናት፣ ሁልጊዜም እውነት ትወጣለች። እስከ መጨረሻው ድረስ አብረን እንሆን፣ እነሱን በጸሎት እናስባቸው። ከዛ ውጭ እነዚህ ሴቶች አሁን ስላወሩ አቤል ይታሰራል ማለት አይደለም። ብዙም ይህን ያክል ግራ የሚያጋባም ነገር አይደለም። ሰው ባልባለበት ባለበት እንደዚህ እንትን ሲባል ትንሽ ይከብዳል። ግን ደግሞ እስኪ ቀጣይ ምን እንደሚፈጠር አብረን እናያለን በቀጣይ አንደኛ ነገር አሁን አቤል ላይ ትልቁ እንትን እንዲያጠራጥር ያደረገው ይህ አሻራ የሚሉት ነገር ባይኖር ችግር አልነበረውም። እሱ ነው አሁን ትልቅ እንትን አቤልም እንዲፈራ የሆነው እሱ ስላለበት እሱ ስለተገኘበት ነው። እና ከዛ ውጭ ያለው እኔ ምንም ያስፈራ ነገር የለም። እነዚህ ልጆች እውነትን እንዲናገሩ ማድረግ ብቻ ነው እንጂ አቤል መፍራት፣ መሸሽ፣ መደበቅ ምንም ምንም ተደብቆ ራሱ ከየትም አያመልጥም ከሕግ ማንም ማምለጥ ስለማይችል ማለት ነው። እንግዲህ እውነት ትወጣለች ብለን እናስባለን። እነ ልዑልም እንግዲህ ጠዋት ማታ አይታችሁታል። በጣም ለነሱ ሲል በጣም ቀኑን ለሊቱን ሁሉ እንደሚሰራ እየተናገረ አይታችሁታል። እንግዲህ ልዑላችን እግዚአብሔር ይስጠው፣ የእውነት ወንድማችን እግዚአብሔር ይስጠው። እንግዲህ አቤልን ነፃ ለማውጣት በጣም እየደከመ እየለፋ ነው ያለው፣ እና እግዚአብሔር ደግሞ የልፋታችሁን እንትን ቆጥሮላቸው አቤል ወንድማችን ነፃ ሆኖ ወደሚወዱት ስራ በቃ የድሮ እንትናቸው ተመልሰው እንዲሰሩ እንግዲህ ሁላችንም የተቻለ እናቅም ጸሎት ማድረግ ነው። ሌላ ምንም አማራጭ የለን። ደግሞ ማይዟችሁ እውነት ይሳካል። ሁሉም ነገር ለበጎ ነው። አንዳንዴ ያሰባችሁት ነገር እንደዚህ ነው የሚሆነው። ሁሉም ነገር በበላ በጎ ነው እና እግዚአብሔር አንዳንዴ የሚወደውን ሰው ነው እንደዚህ የሚፈትነው። ያው ፈተናው ደግሞ ማለፍ ያለብን እኛው ስለሆን እንግዲህ እግዚአብሔር ያውቃል። በቀጣይ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። አሁን ጥበቃ ማድረግ ያለባቸው ልጆቹ ሁለቱ ናቸው፣ ዘበኛው እና ሰራተኛዋ እንዳያመልጡ፣ እንዳለመዱት ደግሞ ይዘዋቸው ወደ ሌላ ቦታ እንዳይሄዱ እነሱን መጠበቅ አለባቸው። ከዛ ውጭ ምንም እንትን የሚል ነገር የለም። የሚያስፈራው ነገር የለም። አቤልም ምንም አያስፈራውም። ራሱን ራሱ ያውቃል በቃ። ይህን ያክል እኔ እንዴ ያስፈራ ነው ያሳዝና። አንዳንዴ ግን ሰው ምንም ባላደረግሽበት እንደዚህ ከመሬት ተነስቶ እንደዚህ አድርገሻል ስትበር ትንሽ ያወዛግባል። እንደሞእስኪ ይሁን እያለ ማሳለፍ ነው። ለማንኛውም ጋይዝ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አረፕሬስ ላይክ አርጉ። ሰሞኑን ቀዝቀዝ ቀዝቀዝ አላችሁብኝ ላይክ አርጉ። እስኪ አዳዲስ መረጃ ሳገኝ እንዳመጣላችሁ ቪዲዮ ላይክ በማድረግ ጀምሩ። ላይክ አርጉ። ገና ስት ጀምሩ ጀምራችሁ ላይክ አርጉ፣ ቫይራል እንዲወጣ ቪዲዮ ማለት ነው። ከዛ ውጪ ደግሞ ሁላችሁንም ከልብ ነው የማመሰግናችሁ። ክብር ሁሉ ፈቅዳችሁ፣ ወዳችሁ፣ መታችሁ ለምታዩልኝ እህት ወንድሞቼ፣ ለአቤልም ጸሎት የምታደርጉለት እንግዲህ ሁላችሁንም ከልብ ከልብ ነው እናመሰግን። የእናንተም ጭንቀት፣ የእናንተም ጸሎት እንግዲህ ረድቶት አቤል ነፃ የሚወጣበት ቀን ቅርብ ያድርገው እያልኩኝ የዛሬው ቪዲዮ ይመስላል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ ሰላማችሁ ይብዛልኝ ባይ